የአምራ ክልል ፖሊስ ጤፍና በርበሬ በሕገ ወጥ መንገድ ወደ ጎረቤት ሀገር ሊወጣ ሲል መያዙን አስታወቀ። በትግራይ ክልል የእርስ በርስ ጦርነት ለመፈንዳት ቋፍ ላይ መሆኑ ተገለጸ። ኢራን፣ ቻይናና ሩሲያ የጋራ ወታደራዊ ልምምድ ሊጀምሩ ነው። የአሜሪካ ምስጢራዊ የደህንነት አገልግሎት በነጩ ቤተ መንግስት አካባቢ ታጥቆ ሲንቀሳቀስ የነበረን ግለሰብ መምታቱን አስታወቀ። ግለሰቡ መሳሪያ ይዞ ፖሊስን በመገዳደሩ እንደተመታም ተገልጿል። ሁለቴ ከግድያ የተረፉት ፕሬዝዳንት ዶናልድ ትራምፕ በወቅቱ በቤተመንግስቱ አልነበሩም ተብሏል። ጠነስጥልን የተወዳቸው የቀለም ቤተሰቦች ቀደም ሲል የሰማችኋቸውን ዝርዝር መረጃዎች ይዘን ቀርብናል። አብራችሁን ቆዩ። የቀለም ቤተሰብ ያልሆናችሁ ሰብስክራይብ አድርጉን። ይህንን ቪዲዮም ላይክ፣ ሸርና ኮሜንት ማድረግ አትርሱ። አሁን ወደ ዝርዝር መረጃዎቹ አልፋለሁ። የአማራ ክልል ፖሊስ ጤፍና በርበሬ በህገወጥ ወጥ መንገድ ወደ ጎረቤት ሀገር ሊወጡ ሲሉ መያዙን አስታወቀ። በአማራ ክልል ወልቃይት ጠገዴ ሰቲቱ መራዞን ዞን በህገወጥ መንገድ ወደ ጎረቤት ሀገር ሊወጣ የነበረን የጤፍና የበርበሬ ምርት በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። የዞኑ የጸጥታ መዋቅር በጥምረት ባካሄደው ኦፕሬሽን ከ65 ኩንታል በላይ የጤፍ ምርትና እና ከ75 ኩንታል በላይ በርበሬ በቁጥጥር ስር አውሏል። ከጤፍና ከበርበሬው በተጨማሪ 25 ኩንታል ሌሎች የተለያዩ ቅመማ ቅመሞች አብረው መያዛቸውም ተሰምቷል። በቁጥጥር ስር የዋለው 165 ኩንታል ምርት በዋጋ ሲተመል ከ35 ሚሊዮን ብር በላይ ተገምቷል። የዞኑ የጸጥታ መዋቅር ሰላምና ደህንነትን ከመጠበቅ ባሻገር የሀገርን ኢኮኖሚ ሊጎዱ የሚችሉ ህገወጥ ንግዶችንና ህገወጥ የሰዎች ዝውውር ላይ ጠንካራ ስራ እየሰራ እንደሚገኝም የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ አስታውቀዋል። ቀጠናው የጎረቤት ሀገራትን የሚያዋስን በመሆኑ ህገወጥ የሰውና የንብረት ዝውውርን ለመቆጣጠር ጠንካራ የጸጥታ መዋቅር መኖሩንም ኮማንደር ሙላት ጠቅሰዋል። አካባቢው ከሱዳንና ኤርትራ የሚዋሰን ሲሆን የተያዙት ምርቶች ወደ የትኛው ጎረቤት አገር ሊገቡ እንደነበር በመግለጫቸው አላመላከቱም። በትግራይ ክልል የእርስ በርስ ጦርነት ለመፈንዳት ቋፍ ላይ መሆኑ ተገለጸ። በትግራይ ክልል በጊዜያዊ አስተዳደሩ እና በዶክተር ደብረጽዮን የሚመራው ህወሀት ክንፍ መካከል የተፈጠረው ውጥረት ከፍተኛ ደረጃ ደርሶ የጦርነት ዳር ዳርታ ላይ ነው እየተባለ ነው። ጆን መዲድ እና ወድን ቤተ የተባሉ ታጣቂ አመራሮች አዲግራት አካባቢ ያስተዳደሩ ማህተምና ቢሮ በኃይል በመንጠቅ ለነደብረ ጽዮን እና ሞንጆርኖ ቡድን ለማስረከብ ቀደም ብሎ ሶስት ጊዜ ሞክረው በህዝቡ በተለይም በወጣቱ ቢታ መገታቱ የሚታወስ ነው። ውጥረቱ አንድ የረገብ ሲል ሌላ ጊዜ ሲወጠር ቆይቶ ነበር። በክልሉ የሃይማኖት አባቶች አሸማጋይነት ልዩነታቸውን ለመፍታት ተስማምተዋል ሲባል የነበረ ቢሆንም ሽምግልናው ሳይሳካ ቀርቶ መልሶ ውጥረቱ ተባብሷል። በዛሬ ዕለትም ህዝቡን በማሸበር ተኩስና ድብደባ እየተፈጸመ ነው የሚሉ መረጃዎች በተለያዩ አክቲቪስቶች እየተገለጹ ነው። እንደ ናትናኤል መኮንን ያሉ ለመንግስት ቅርበት ያላቸው አክቲቪስቶች በአሁኑ ሰዓት በተነሳው ችግር በርካታ ወጣቶችን በመደብደብና ወጣቱ ላይ ተኩስ በመክፈት አስተዳደሩን እየቀሙ ነው፣ ቀጣዩ ጉዞ በመቀሌ ዙሪያ ለመድገምና የድምፀ ወያኔን ቢሮ ለመቆጣጠር ነው። ቀደም ሲል በደቡባዊ ትግራይ ተመሳሳይ ሙከራ ተደርጎ በህዝቡ ላይ ጉዳት መድረሱ ይታወቃል። ይኸው ጉዳይ በዚሁ የሚቀጥል በመሆኑ አስተዳደሩ መፍረሱና ወደ ሙሉ ግጭት መሸጋገሩ የማይቀር ነው ሲሉ ዛሬ ከሰዓት በኋላ ጽፈዋል። ከትግራይ ክልል ጋር የተያያዙ መረጃዎችን በተከታታይ የሚያወጣው ግዕዝ ሚዲያ ደግሞ በትግራይ ክልል ያለ ሁኔታ ላስጨነቃቸው ወገኖች በሙሉ በዛሬው ዕለት በትግራይ የተለየ አዲስ እንቅስቃሴ የለም የሚል መረጃ ከደቂቃዎች በፊት አውጥቷል። ትናንት በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለጀነራል ታደሰ ወረደ የተሰጠው የማስጠንቀቂያ ደብዳቤ ይዘት ሲታወስ ግን ዛሬ በክልሉ ታይቷል የተባለውን ውጥረት ሊኖር እንደሚችል አመላካች ነው። ላለፉት 50 ዓመታት በትግራይ ክልል አድራጊ ፈጣሪ ሆኖ የኖረው ህወሓት ለሁለት ተከፍሎ ወደ እርስ በርስ ጦርነት ከገባ የፕሪቶሪያው የሰላም ስምምነት ሊፈርስ ይችላል የሚል ስጋት ተደቅኗል። ኢራን፣ ቻይና እና ሩሲያ የጋራ ወታደራዊ ልምምድ ሊጀምሩ ነው። አሜሪካ 24 ሰዓታት አይኗን አፍጥታ የምትከታተላቸው ባላንጣዎቿ ተሰባስበው ወታደራዊ ልምምድ ለማድረግ እየተዘጋጁ ነው። ኢራን፣ ቻይና እና ሩሲያ ናቸው የጋራ ወታደራዊ ልምምድ የሚጀምሩት። እነዚህ አዲስ እያጎነቆሉ ያሉ ሀያላን ሀገራት የደህንነት ቀበቶ 225 የሚል ስያሜ የሰጡት ወታደራዊ ልምምድ የትራምፕን ፊት ገና ሳይጀምር በቁጣ ማቅላቱ ተሰምቷል። ሂንዱስታን ታይምስ የአሜሪካን ውርደት የሚያጎላ የተቀናጀ ልምምድ እንደሆነ የዘገበው ጥምረት በኢራን አካባቢ በተሰሩ የጦር መርከቦች የሚታገዝ ነው ብለዋል። የመርከቦቹ አቅም የዓለምን የልዕለ ኃያልነት ጉልበት ከምዕራብ ወደ ምስራቅ የሚቀይር እንደሆነም ዘገባው አመላክቷል። ቤጂንግ አሜሪካን በማንኛውም ግንባር ለመገዳደር በዛተችበት ማግስት የኔቶ አባል አገራት በሩሲያ ዩክሬንና በእስራኤል ጋዛ ጦርነት ጉዳይ በተቃቃሩበት እና የመበተን አደጋ በተጋረጠበት ጊዜ እነዚህ አዲስ ጥምር ኃይሎች መጠናከራቸውና ወታደራዊ ልምምድ ማድረጋቸው የዓለም የፖለቲካ ስርዓትን ሊለውጥ እንደሚችል በስፋት እየተነገረ ነው። ወታደራዊ ልምምዱ በኢራኗ ቻባሃር አካባቢ እንደሚካሄድ ተወስኗል። የኢራን ፣ ቻይናና ሩሲያ ተዋጊና ድጋፍ ሰጪ መርከቦች የሚሳተፉበት የጥምር ወታደራዊ ልምምድ ቀጠናዊ ትብብርን ለማጠናከርና የአካባቢውን የውሃ አካላት ሰላም ለማረጋገጥ የሚያግዝ ነው ብለዋል። ሂንዱስታን ታይምስ የቻይና መከላከያ ሚኒስቴር የወጣው መረጃ ደግሞ የጥምር ወታደራዊ ልምምዱ ዓላማ በተሳታፊ ሀገራት ጦር መካከል ያለውን ትስስር ለማጠናከር እና እርስ በርስ መተማመንን ለማጎልበት በባህር ኃይሎች መካከል አውዳዊ መስተጋብር ለመመስረት ነው ብሏል። ጥምር ወታደራዊ ልምምዱ የጠላት ኢላማዎችን መደምሰስ እና የባህር ኃይል አካላትን ከጥቃት የመታደግ ጉዳዮች ላይ እንደሚያተኩር ታውቋል። ባለፈው የአውሮፓውያን ዓመትም ቴህራን፣ ቤጂንግ እና ሞስኮ መሰል ወታደራዊ ልምምዶችን አካሂደው ነበር። ይሁን እንጂ ያኔ ኢራን ከእስራኤልና አሜሪካ አሁን ባለው ደረጃ የተፋጠጠችበት ጊዜ አልነበረም። የኔቶ አባል ሀገራት መካከልም እንደ አሁኑ መፈረካከስ አልነበረም። የዶናልድ ትራምፕ የአምሳ ቀናት የሥልጣን ጉዞ ግን የምዕራቡን ዓለም አሰላለፍ በእጅጉ ቀይሮታል። በዚህም አውሮፓ ከፍተኛ የደህንነት ስጋት ውስጥ ወድቋል። ሩሲያም የዩክሬን ልዩ ዘመቻዋን በትራምፕ አጋዥነት ለማሳካት ጫፍ በደረሰችበት ወቅት የጋዛ ጉዳይ ደግሞ ሌላ አቅጣጫ ይዞ ባለበት አሜሪካና እስራኤል ኢራንን ለመምታት ጫፍ በደረሱበትና የኢራኑ መንፈሳዊ መሪ አያቶላ ሆሚኒ የኒውክሌር ትጥቃችንን ለድርድር አናቅርብም ባሉበት ወቅት የዘንድሮ ልምምድ መካሄዱ ልዩ ትኩረት እንዲሰጠው አድርጓል። ወታደራዊ ልምምዱ በዚህ የአውሮፓውያን ወር እንደሚካሄድም ታውቋል። የአሜሪካ ምስጢራዊ የደህንነት አገልግሎት በነጩ ቤተ መንግስት አካባቢ የነበረን ታጣቂ መምታቱን አስታወቀ። የአሜሪካ ፕሬዝዳንት ምስጢራዊ የደህንነት አገልግሎት በነጩ ቤተ መንግስት አካባቢ ታጥቆ የተንቀሳቀሰን አንድ ግለሰብ በጥይት መምታቱን አስታውቋል። የተመታው ግለሰብ ሆስፒታል መግባቱን የገለጸው ምስጢራዊ ደህንነቱ ግለሰቡ ስላለበት ሁኔታ መረጃ አልሰጠም። ይሙት ወይም ቆስሎ እየታከመ ይሁን ማብራሪያ አልወጣም። ግለሰቡ ከኢንዲያና ግዛት አካባቢ እንደመጣ የተገመተ ሲሆን በዋይት ሃውስ አካባቢ መሳሪያ ታጥቆ ከፖሊስ ጋር ሰጣ ገባ ውስጥ በመግባቱ ነው በፕሬዝዳንታዊ የጥበቃ አባላቱ በጥይት የተመታው ተብሏል። ከነጩ ቤተ መንግስት በአንድ አካፋይ መንገድ ብቻ በሚርቅ ቦታ ላይ ኩለሌልት አካባቢ በተፈጠረው በዚህ ክስተት ከታጠቀው ግለሰብ በስተቀር የተጎዳ ሌላ ሰው የለም ተብሏል። ግለሰቡ በቤተ መንግስቱ አካባቢ ታጥቆ ሲንቀሳቀስ በምርጫ ቅስቀሳ ወቅት ከሁለት የግድያ ጥቃቶች የተረፉት ፕሬዝዳንት ዶናልድ ትራምፕ ፍሎሪዳ በሚገኘው የመኖሪያ ቤታቸው ነበሩ። የሚስጥራዊ ደህንነት አገልግሎቱ ራሱን ሊያጠፋ ያለመ ሰው ከኢንዲያና ተጉዞ እንደመጣ ተነግሮ ሲከታተል ነው ተጠርጣሪውን መሳሪያ ታጥቆ የተመለከተው። ይሁን እንጂ ግለሰቡ የተባለው ራሱን ለማጥፋት የመጣ ይሁን አይሁን አልተረጋገጠም። ፖሊስ ግለሰቡ ወዳለበት መኪና እየቀረበ ሲሄድ ግለሰቡ መሳሪያ በማውጣት እሰጣገባ ገጠመ። በዚህ ወቅትም ከኛ በኩል እርምጃ ተወስዷል ሲል ፕሬዝዳንታዊ የሚስጥር ደህንነት ጥበቃ አገልግሎቱ ለመገናኛ ብዙሀን መረጃ ሰጥቷል። የተወደዳቸው የቀለም ቤተሰቦች ለዚህ ሰዓት የመራረጥናቸው መረጃዎች እነዚህ ነበሩ። በሌሎች መረጃዎች መልሰን እስከምንገናኝ በሰላም ቆዩን።